እንዴት አመሻችሁ? ደህና አመሻችሁ? እኔ አለሁ እግዚአብሔር ይመስገን ደህና ነኝ። ስራ እየሰራ እወራቸዋለሁ ገባ ገባ ገባ በሉ። እንዴት ናችሁ? ልዩ ቤተሰቦቼ ደህና ናችሁ? እኔ አለሁ እግዚአብሔር ይመስገን። በውጭ በውጭ ያላችሁ በሀገር ውስጥ ያላችሁ ሁላችሁ እንዴት አመሻችሁ? ደህና ናችሁ? እኔ አለሁ እግዚአብሔር ይመስገን ደህና ነኝ። በሁሉም ዓለም ያላችሁ በየሰዓት አቆጣጠራችን እንኳን ዚህ ሰዓት እዚች ደቂቃ አደረሳችሁ እና እንዴት ናችሁ? ደህና ናችሁ? ገብተናል ገብተናል፣ ገባ ገባ። እና በመጀመሪያ ደረጃ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ሳያደርጉ ስክሮል የሚመለከቱ ላይክ ያደርጉ ኮሜንት ያርጉ ሼር ያርጉ ሰብስክራይብ ያድርጉ። ውድ ቤተሰቦቼ እናወዳቸዋለሁ ከረጋ ነገር

እንዴት ናችሁ? ስናፍቃችሁ ነው ልጆች። አሁን ፍቅር ይዘኛል ከእናንተ

ዛሬ እንግዲህ ይኸውላችሁ፣ በሙሉ ልብሴ ተሸቃለነቲ እንደዚሁ መጥተውላችሁ በዩኒፎርም

ሙቀት ብላችሁ ሙቀት እንዳይመስላችሁ በጣም ከባድ ሙቀት ነው ከባድ ሙቀት ያለው እዚህ። ነገሩ እዚህ ብቻ አይደለም፣ ሁላችሁም ጋር ነው። ጓደኛዬ ሲጠይቃት ሳውዲን ያለችው አለችው። ሙቀት አብላለች ግን ከእናንተ ይበልጣል ያለች። እስቲ ጆርዳኖች ንገሩ እዚህ በጣም እሳት እሳት እሳት ነው እዚህ ምትፈሱ ማለት እዛም፣ ግን ከዚህ ይበልጣል ያለች ነው። እና ሞቃት በጣም ከባድ ነው በጣም

እና ቤተሰቦች ገባ ገባ በሉ። ልጆቼ ገባ ገባ በሉ።

ገባ ገባ ቤተሰቦቼ ያላችሁ ዛሬ እስከሚፎርም የመጣሁት ምክንያቱም ስራ አልጨረስኩም። ነገር ግን በማለት ዛሬ ላገኛቸው

እና ቤተሰቦቼ ገብተናል። ከማጋባዳዶች ደጋገር ልጆች ገባ ገባ በሉ ገባ ገባ በሉን። ጸጉር ያደገች ተመስገን። አንቺም ካደሽ አይ

ይቸገረኝ ይሄ ግንባሬ ባሪያ ይህንን ማጠፋበት ፀጉሬ ማለት እስከዚህ ድረስ እንዲበቅልልኝ የሚያደርግ መድኃኒት ፈልጉልኝ እስከዚህ ድረስ የሚያደርስ እናንተ። ሄደ እኮ፣ ወይኔ ጉድ ሄደ ወደኋላው። አሁንማ ሰው ሰላም ሳልል ግንባሬ እዛ በመካ መድረሱ የተነሳ ሰላም ያልኳቸው እየመሰላቸው በቃ ሰላም ይሉኛል። ምክንያቱም ቀድሞ ሰላም እንደው፣ በዚህ አጋጣሚ ውድ ውድ ቤተሰቦቼ በባካችሁ ፀጉር ማጥቻ ካላችሁ ነገር በተለይ ወደኋላ እንደ ልጅ ሻሽቶ ገባና ማዘር አለ

ከላይ አድርጎ ኮሜንት አድርጎ ተሳትፎ የተሳሳተ አሁንም እየሄደ ነው። እውነት እየሄደ ነው። በጣም ነው የሚያሰግደው ቤተሰብ የምትሆኑ ሁላ፣ አብራችሁ ላላችሁት ሁላ፣ ለምትወዱኝ ገና ለምትወዱኝ አሁንም በእኔ ከእኔ ጋር አላችሁ የምትወዱኝ ገና ደግሞ ለምትወዱኝ ሁላችሁን እወዳችኋለሁ በጣም ነው ታመሰግናላችሁ። እና ኮሜንት ስጡ፣ ሀሳብ ስጡ። ትናንት እንደመገርኳቸው ነው፣ ነግራችሁ አይደል፣ የስልክ ፕራንክ እናደርጋለን፣ ግን ስልክ እስከምገዛ ጠብቁኝ። ምክንያቱም አንድ ስልክ ነው ያለው። ሌላ ስልክ ከገዛ በስልክ ፕራንክ እንጀምራለን ማለት ነው። የስልክ ፕራንክ እንጀምራለን ቃል ነው። ከዛ ግን እንደዚህ ነው እኔ ራሴ ወይም ሌላ ስልክ አሁን ብቻ የሌለን ነው ስልክ ነው። ከዛም በኋላ አንድ በአንድ ይመጣሉ። ስልክ ስገዛ ግን ይወላችሁ እንደው ምርጥ ምርጥ ፕራንክ አለ። የምናደርገው በጣም ምርጥ ፕራንኮች ነው የማደርገው። ያው ኢትዮጵያ ስገባ ደግሞ ያሲኑ አይዳለም የማዳን ቀመሞችን የሚያኮራ አይዳለም። ግን እሱን ማየት አገሬ ስለባንክ ነው ብዬ ሰምቼ ነው። እንዳፈለግኩ ልሆን አስችልም። ሀገሬ ግን ስገባ እናንተን የሚያስደስት እናንተን የሚያኮራ ነገር በዚህ ቻነል በቤታችን እሰራለሁ ማለት ነው። ምርጥ ምርጥ መልእክት ያላቸው አስተማሪ እንትን ነገር ያው እሰራለሁ ግን ተስፋ አደርጋለሁ። ግን ስልክ እስከምገዛ በእንደዚህ ስልክ ከገዛው በኋላ የስልክ ፕራንክ አሁን ስቲቨን ፕራንክ ፕራንክ እናደርጋለን። ከዛ ኢትዮጵያ ስጋ ጋር ደሞ እሱ አይቻለሁ አላወራም የተወራ ነገር ነገሩ አይደረግም፣ እና ንሱ መውራት አልፈልግም ምክንያቱም ካወሮት አላደርግም። ይሄ የእኔ ብቻ ሳይሆን የአብዛኛው ሰው ችግር ይመስለኛል። አወራ ነውን አደለም የምናደርገው ያላወራ ነው። ይህንን ይመስላል ልጆች ይዙ በጣም ነው የሚወዷቸው ይህንስ በጣም ነው የሚወዳቸው። አስቴር ስለምሰጡኝ ስለምታበረታቱኝ ስለምታበረታቱኝ አንዳንዴ ጠብቄ በጣም ነው የማመሰገነው። እና ሰላም እደሩልኝ። ሀገራችን ዙ በስደት ላሉ ሰላማቸውን ያርዛልን። ሰላም እደሩ።